ደራሲው አሌክስ አብርሃም በአንድ ጽሑፉ መቼቱን ደሴ ያደርግና 1990ዎቹ የልጅነት ትዝታውን ይጽፋል። መስጊዱ በራ ይባላል ጽሑፉ። በዚህ ጽሑፍ ኢትዮጵያን ይተነትናታል፣ ያሳያታል። በተለይም የጾም ወቅቶቻችን ለብዙዎቻችን ትዝታ ምንጭ ደግሞ የአንድነታችን አምድ የተሠራባቸው ሆኑን እንዲህ ይነግረናል። ወላሂ ሰው ለሆነ ይላል ኡስማን፣ ማርያምን ሰው ላልሆነ ቢንያም፣ በእርግጠኝነት ይመልሳል። ወላሂ ለአዚም ሰው ለሆነ ሰው ቢሆን እንዴት ባንዴ ፔፕሲ ሰፈር ታይቶ እንደገና ባንዴ ፒያሳ ይደርሳል? ከዛ እንዴት ሸዋብር ይደርሳል? ቢንያም ይከራከራል። አላህ ከረዳው እንኳን ፒያሳ መካም ደርሶ ይመለሳል። ፉአድ ይመልሳል፣ መካ ግን የት ነው መካ? መካ መዲና ነው። ይህንን የልጅነታችን ወግ ደግሞም ይህንን የልጅነታችን ትዝታ ፈልጌ ብዙዎችን ላነጋገር ነው። ከገብረ ቤት ጋር ተጠራርተን ቡናው፣ ሳምቡሳው፣ ቴምሩ፣ ሾርባው ያ ሁሉ እንደገና ሾርባው ካለቀ በኋላ ተርዌ ሂደን ሰግደን ከመጣን በኋላ ቡና ይደገማል። በአብይ ጾም ህማማቱን ለመስገድ የነበረን ጥረት፣ ከትምህርት ቤት ደግሞ ተመልሰን ያን ግማሽ ፈረቃ ስለነበረ የምንማረው እስከ ስድስት ሰዓት ተመልሰን ደግሞ ቅዳሴ ለመሄድ የምናደርገው ጥረት ነበረ። በጣም ከፍተኛ የሆነ ትጋት ነበረ። ሮመዳን እስከሚመጣ ድረስ ያለን ጉጉት በጣም ደስተኛ ነበር። እስከሚመጣ ድረስ እነዛ ትዝታዎችን እንደዚህ ተሰባስበን በአፍጥር ሰዓት ወይም በሚፈታ ሰዓት፣ ሮመዳን በዛን ሰዓት ተሰባስበን ያለን በቃ ዱዓ የምናደርግበት እና ነበር የሚናፍቁ። ከቤተሰቡ ጋር ወደ ቤተክርስቲያን መሄድ ሲጀመር ቤተክርስቲያን ውስጥ ብዙ የምታያቸው ነገሮች አሉ። የካህኑ አለባበስ ቅዳሴ የሚገቡት ዲያቆናቱ፣ ቀሳውስቱ፣ አባቶች ትንሹም ትልቁም እያየ ስለምታድግ እነሱ የሚያደርጉትን ነገር ማድረግ ሙሉ ፍላጎት ይኖራል። በተለይ ከአስራ ስምንት ዓመት በታች ስትሆን የጾም ጥቅሙን ድህነተ ሥጋ ድህነተ ነፍስ፣ በረከተ ሥጋ በረከተ ነፍስ፣ ሕይወተ ሥጋ ሕይወተ ነፍስ ጥቅም እንዳለው መረዳቱን ባይኖር መማሩም ማወቁም ባይኖር እነሱ የሚያደርጉትን ነገር ማድረግ ግድ ነው። ገጣሚው ኢትዮጵያን ሲገልጣት ባዛን በቅዳሴ የተሰራች ሀገር ይላታል። ኢትዮጵያውያን መልኮቻችን ብዙዎች ናቸው። አንዱ ውብ መልካችን ከሚገለጥበት ጊዜ ደግሞ እንዲህ አይነት የአጿማት ጊዜ ይገናኛሉ። ይቺ ያደግንባት አካባቢ ናት። ራጉዌል አንዋር መስኪድና ራጉዌልን የምትመለከተው ነው። ስለዚህ ተፈቃቅረን ነው የምትኖረው፣ ተከባብረን ነው የምትኖረው የትላንትና በእነሱ ጾም የኛ ቤተሰቦች ከስጋ የተለየ ነገር አዘጋጅተው እኛ እንኳ ባንበላው እንቁላል አለ፣ ወተት አለ፣ አይብ አለ፣ ቅቤ አለ። ይህንን አዘጋጅተው አዘጋጅተው ምን ያደርጋሉ? ለነሱ አፍጥሩ ብለው ይሰጣሉ። እነሱ ደግሞ የኛ በዓል ዕለት ወይም ደግሞ እኛ እነሱ የነሱ ጾም ሲያፈጥሩ ወይ ደግሞ ሲጨርሱ የመጨረሻ በዓላቸው ዕለት ደግሞ ለኛ ዳቦ አለ፣ ዘቢቦ አለ ከስጋ ጋር ያልተነካካ ጉዳይ ይዞ ያመጣል። ከነሱ አንድ ላይ አንድ ላይ በቃ እነሱ አሁን ብዙ ክርስቲያኖች መጥቶ ቤት ይመገባሉ። ሾርባ ይበላሉ። ስጋ ብቻ ነው የሚለኝ። ሮመዳን ደግሞ የሚመጣው የሌለው ይበላል። እኔ ባይኖረኝ ከየትም ገብቼ የተኛውን ቤት ሙስሊም ቤት ገብቼ መመገብ ይችላሉ። ጎረቤቶቻችን ሙስሊሞች ናቸው እና የነበረው ምንድን ነው ያው የእነሱ በዓል ሲሆን ቃሪቦ የሚባል ነገር ነበራቸው። እሱን እና ዳቦ ምናምን ቆርሰው ምናምን ነገር ይሰጡናል ቤትም ሄደን እዛውን እጮታ ምን እንላለን። እኛም ልጆችም ስለነበርም ትልልቆቹ ደግሞ ያው ይመጡና ቡና ጠጥተውም ብለው ምናምን የነሱ በዓል ሲሆን ከዛ ያው ወደኛ ይልኩልናል። የኛ በዓል ሲሆንም እንደዛው ተመሳሳይ ነገር ዳቦ ምናምን ነገር ቆርሰን እንልክላቸዋለን። ልጅነቴ እኔ ጓደኞቼ ተሰባስበን በማፍጠሪያ ሰዓት መጥተው በቃ እንድናፈጥር ሾርባ እንድንጠጣ ነበረ። እነዚህ እነዚህ በቃ ምክንያቱም ከአንዱ ቤት አንዱ ቤት አፍጥር እኛም እንደዛው ጓደኞቻችን ልጅ ነን ኑ አፍጥሩ ተብለን ስናፈጥር ስንል ያለን ደስታ ተሰባስበን ይሄ ነው። ይህ ብዙ ኢትዮጵያን የምንጋራው የጋራ መልካችን ነው። ይህ በብዙ ኢትዮጵያን ልጆች ገጽ ላይ እየተጻፈ የህይወት መልካችን ነው። ብዙዎች ብዙ ይናፍቀናል። ብዙ አሳልፈናል። ትዝታዎች ነበሩ። እውነት ነው። ትምህርት ቤት እንዳልኳ ከትምህርት ቤት ወተን ቅዳሴ ሄድ ስለነበረ በሰዓቱ ከትምህርት ቤት ስንወጣ የሆነች ነገር ቀመስ እናደርጋለን። ከዛ ግን በቃ በስታት ነው ረስተነው ነው የሚሆነው። ከዛ በኋላ ግን ትላለ ማለት ከጓደኞቻችን ላለማነስ ብለን በፉክክር ዝም ብለን ሄደን ያው ውጭ ላይ ቢሆን ቆመን እናስቀድስ ነበር። የሌለው ለሾርባ ጠርተን እንጋብዛለን። ያፈጥራል ቴምር፣ ሾርባ ባይት ያፈራ ሁሉ ይበላል። እንደገና ከዛ ተረዌ ሰግደን ኢሻ ሰግደን ተረዌ ይጀመራል። ተረዌ ደግሞ በጣም እስከ ሀራሳት ድረስ በጠና ሁኔታ ጌታን ይለመናል። ከዛ በኋላ እንደገና ሱሁሩ ሁሉ ነገሩ ሮሞዳን ሲያልቅ እስከ ማልቀሻ ድረስ ለምን አለቀብን የምንለው ያክል ይናፍቀናል። ከዛ ሁሉ ከጓደኞች በጣም የምታፈቅረው ከዛ ውስጥም ሊኖር ይችላል እነዛ እነዛ ትዝታዎች ቀጣይ ሲመጣ ራሱ እነዚህን የምታገኝባቸው እና ነበሩ፣ ደስ የሚለው። ቤት ስትሄድ ደግሞ ወላጆች አክብረው ይቀበሉሃል። ልጄ ከጾም መጣው ብለው ለአንተ የሚቀርበው ምግብ ይለያል። እዛ ቤት ውስጥ ከማይጾሙት ይለያል፣ ለአንተ ይለያል። መጀመሪያ የሚሰጥ ነገር አለ፣ ቀጥሎ ቀጥሎ የሚሰጥ ነገር አለ። ያያ ስታስበው ፍቅሩ ያድርባሃል። እስላም ክርስቲያኑ በጋራ የሚጾሙበት ዱዓና ጸሎታቸው የሚያደርሱበት ጊዜ፣ በዚህ ጊዜ ፍቅርን ይጋራሉ። በአንዱ ጾም አንደኛው ያስፈስካል፣ አንደኛው ደግሞ ያስፈጥራል። እንዲህ ነው የኖር ነው አንድ ላይ አንድ ማዕድ መቁረስ፣ እንዳልከው ከጾም መልስ ከቅዳሴ መልስ በተለይ በፍልሰታ ቤተሰብም አንድ ላይ ተሰብስቦ ልጅም አዋቂም የሚጾመ ጾም ስለሆነ ፍልሰታ ሲሆን ሙር ደግሞ እና ያው አንድ ላይ በፍቅር ሰብሰብ ብለን የጋራ ማዕድ ተዘጋጅቶ በፍቅር እንቋደስ ነበረ እና በጣም ደስ የሚል ጊዜ ጥሩ ጊዜ ነው የነበረው። ምን ታደርጋለህ ሌሊት ወላጆች እንኳ ቢቆጡ የውጭውን የጓሮ በር ከፍተ ትወጣለ። ኪዳን ታደርሳለ። ከጓደኞች ጋራ ከኪዳን በኋላ ትምህርት ቤት ካለ ደግሞ ዘመናዊ ትምህርት ቤት ትሄዳለ። ያቺ ዘመናዊ ትምህርት ቤት ደግሞ እዛ ሆነ እንኳን አይምሮ ሲቃ ያቃጭላል፣ ያ ቅዳሴው ያቃጭላል። ከቅዳሴ በኋላ ምናልባት ከትምህርት ቤት ቅዳሜ እና እሁድ ከሆነ ከቅዳሴ በኋላ ስትወጣ ከጓደኞች ጋር ተሰባስበ ነጠላህን ትለብሳለ። ተቃቅፈ ከነሱ ጋራ አንተ ቤት ካለ አንተ ቤት ቅርብ ከሆነ ቅርብ ካልሆነ ደግሞ ጓደኞቹ ቤት ሄደ ምሳ ትበላለ ወይም ደግሞ የሚበላ የሚጠጣ ነገር ታገኛለህ። ሌሊት ቅድም እንዳልኩ ነው፣ በዓላት ሲኖሩ ሌሊት ቤተክርስቲያን ታዝራለን። በሚጠሩኝ ሰዓት የሚፈለገውን ይዘን እንሄዳለን። በቃ እነሱም እንደዚሁ ለሙስሊም ብቻ አይደለም፣ ሁሉም በቃ ኦርቶዶክስም ይዘ የምትሄደው ነገር አለ። ይዘ ስኬድ ደስ ይላቸዋል። ተሰባስበ ቁጭ ብለህ ትጨዋታለህ። ሰው ልጅ ደግ መሆን ያለበት ወይም ደግሞ መልካም መሆን ያለበት የጾም ወቅት ብቻ ነው ተብሎ አይታመንም። ያው ክርስቲያን ሁልጊዜም ከሰው ሁሉ ጋር ቢቻላችሁስ ከሰው ሁሉ ጋር በሰላም ኑሩ ስለሚል ሐዋርያው